የምግብ ሏላዊነትን ማረጋገጥ ዓላማ አድርጎ ነበር በ2015 ዓመተ ምህረት ላይ በአገር አቀፍ ደረጃ የሌማት ቱሩፋት ስራ በንቅናቄ መልክ ተግባራዊ መደረግ የጀመረው። እንደ አገር በአምራችነት ላይ የታዩ የነበሩ ችግሮችን በማሻሻል የምግብ ዋስትናን ማረጋገጥና የኢኮኖሚ እድገትን የማፋጠን ግብም የሰነቀ ነበር። በትግበራውም ተጨባጭ ለውጥ እየመጣ ሲሆን፣ በምስራቅ ሐረርጌ ዞንም ይሄ ውጤት ተመዝግቧል። ለበርካታ ዓመታት በስደት ላይ የቆየውና አሁን ላይ ወደ አገሩ ተመልሶም በእንስሳት እርባታ ስራ ላይ የተሳተፈው አእምር ሳዲቅ ዩሲፍም የሚመሰክረው ይህንኑ ነው። ጋራ ሁጂ ገናት ይህን ስራ ከመጀመሪያ አስቀድሞ በአረብ ሀገራት ስደት ላይ ነበርኩ። እዚያ በነበርኩበት ወቅት በርካታ ፈተናዎችን አሳልፌያለሁ። ከምሰራቸው በርካታ ስራዎች ውስጥ የዶሮ እርባታ አንዱ ነበር። ያን ተሞክሮ ይዤ መጥቼ እዚህ ሀገር ላይ መስራት ዓላማ ነበረኝ። እናም በሌማት ቱርፋት ኢኒሽቲቭ መንግስት የፈጠረልኝ እድል ተጠቅሜ የራሴን ስራ ፈጠርኩ። ይህን መሬት ከተማ አስተዳደሩ ሰጥቶኝ ቤቱን ደግሞ ራሴው ሰርቼ እንደምትመለከቱት ላሞች እያራባው እገኛለሁ። መረጃ ረዳይትን ሆሪት አህመድ ሳዲቅ ዛሬ ላይ ከተሰማራበት የእንስሳት እርባታ ስራ በትንሹ በቀን ከ20 በላይ ሊትር ወተት ያገኛል። ይህም ስራ በህይወቱ ላይ ለውጥን ከማምጣት ባሻገር ለሌሎችም የስራ እድል ፈጥሯል። አሁን ላይ ከማገኘው ወተት በተጨማሪ በርካታ ጥጆችም አሉኝ። በቀንም ከ20 ሊትር በላይ ወተት አገኛሉ። በባንክም ገንዘብ እያጠራቀምኩ ነው። በህይወቴ ላይ ትልቅ መሻሻሎች እየተመዘገቡ ነው። የቤተሰቤም ህይወት መቀየር ችያለሁ። ዛሬ ላይ ልጆች የተመጣጠነ ምግብ ያገኛሉ። ከራሴ አልፌም በስሬ ለሶስት ሰዎች የስራ እድል ፈጥሬ አብሮኝ እየሰሩ ይገኛሉ። ነጃጅ ጃፈርም ተግባራዊ የተደረገ ከሚገኘው የሌማት ቱሩፋት ኢኒሺዬቲቭ የስራ እድል የተፈጠረለት ሌላኛው ወጣት ነው። ኖሪ ዲቦታ ፍሬ አፍሩ ለመጀመሪያ ጊዜ በ15 ላሞችና አራት ጥጆችን ገዝቼ ነው ይህን ስራ የጀመርኩት። አራቱ ጥጆች ሲያድጉ ሸጫቸው ተጠቃሚ ሆኛለሁ። አሁን ከ15 ላሞች ሰባት ተጨማሪ ጥጆችን አግኝቻለሁ። 22 እንስሳትንም በዚሁ ቤት ውስጥ እያራባሁ ነው። በቀን ከ20 ሊትር በላይ ወተት አገኛለሁ። በመሆኑም ከስራው ተጠቃሚ ሆኜ ህይወቴን እየመራው ነው። ቴማ ጅራ በዞኑ ጎሮጉቱ ወረዳ በርካታ ማህበራት በክላስተር ተደራጅተው የሌማት ትሩፋት ስራን ተግባራዊ እያደረጉ ሲሆን ይህም የምግብ ሉዓላዊነትን በሀገር አቀፍ ደረጃ ለማረጋገጥ የሚደረገው ጥረት እንዲሳካ እያገዘ ነው ተብሏል። ወረዳ ብዙ ቦታ ክላስተር አለን። ስፔሻሊ ሁለት ከተሞች አሉን። ከተማ መሀል ሁለቱ ከተማ ሁለት ሁለት ክላስተሮች አሉት። አንዳንዱ ሶስቱ ክላስተር ላይ ወደ 30 የሚሆኑ ሼዶች አሉ። እዛ ውስጥ የከብት እርባታ አለን። ከብት እርባታው አንዱ ለማደለብ የምንጠቀምበት ነው። አንደኛው ደግሞ ለወተት የምንጠቀምበት ነው። ሌላ ደግሞ የዶሮ እርባታ አለን። ዶሮ እርባታም ለእንቁላል ለምንጠቀምበት፣ ሌላ ደግሞ የአንድ የአንድ ቀን ጫጩት ደግሞ አለን። እሱን ደግሞ ለማህበረሰቡ ነው የምናከፋፍለው። እሱን እንጠቀምበታለን። በጎሮ ጉቱ ወረዳ ተግባራዊ እየተደረገ የሚገኘው የሌማት ትሩፋት ስራ የገበያ ስርዓቱ እንዲረጋጋም ማስቻሉም ተነስቷል። ስለዚህ የገበያ ትስስር ፈጥረንላቸው ብዙ ወጣቶች እዚህ ስራ አግኝቶ እየሰሩ ራሳቸውን እየለወጡ ገበያውንም እያረጋጉ ብዙ ስራ እየሰሩ ነው። በምስራቅ ሐረርጌ ዞን በስፋት እየተተገበረ የሚገኘው የሌማት ትሩፋት ስራ የምግብ ሉዓላዊነትን በማስጠበቅ ማህበረሰቡም የተመጣጠነ ምግብ እንዲያገኝ ማስቻሉን የዞኑ ግብርና ጽሕፈት ቤት ኃላፊ ኤልያስ ሸምሰዲን ተናግረዋል። ይህም ጅምር መሆኑን በማንሳትም በቀጣይ በርካታ ስራዎች ይጠብቁናል ይላሉ። አብዛኛው ፋርመሮች ከአሁን በፊት ይህ ኢኒሺቲቭ ካልጀመሩ በፊት አንድ ምግብ አይነት ብቻ ነው የሚጠቀሙት። ስለዚህ አሁን የተለያየ ምግብ ከሌማት ቱርፋት ላይ እያገኙ ኑሮችን እያሻሻሉ ነው አሉ። አሁ የተጀመሩት እንቅስቃሴ እንደ ፓይሌት ቴስት ነው እንጂ እቅዳችንን ወደፊት ሁሉም አባወራ ውስጥ ሁሉም ቤተሰብ እንድደርስ ብዙ ነገር ለመስራት አቅደን እየሰራን ነው አሉ። የሌማት ቱሩፋት ስራ ከተረጅነት በመላቀቅ በቤተሰብ ብሎም በአገር አቀፍ ደረጃ የምግብ ለዋላኝነትን ለማስጠበቅ ታሳቢ ተደርጎ እየተተገበረ የሚገኝ ነው።